አያሉ ክለብ የቀድሞ ተጫዋቾቹን ናፍቀውታል። ደጋፊዎቹም የቀድሞ የክለባቸው አያልነት እንዲመለስ ፈልገዋል። ነገር ግን ይህ ሁሉ ነገር በክለቡ ውስጥ የህልም እንጀራ ሁኗል። በእንግሊዝ ፕሪምየር ሊግ ብሎም በአውሮፓ መድረክ ስሙ ሲገንና በርካታ ዋንጫዎችን ሲያገኝ የነበረው ክለብ አሁን ያንን ገናና ስሙንና ክብሩን የሚመልስለት ሰው ይፈልጋል። ለዚህም ሲባል በርካታ ተጫዋቾችንና አሰልጣኞችን እያፈራረቀ ወደ ክለቡ ሲያመጣም ቆይቷል። ይሁን እንጂ የበፊቱን ስሙን የሚመልስለት ተጫዋችም ሆነ አሰልጣኝ ማግኘት አልቻለም። ይህ የእንግሊዙ ኃያሉ ክለብ ማንቸስተር ዩናይትድ ነው። ከአሰልጣኝ ሰር አሌክስ ፈርጉሰን መልቀቅ በኋላ ወደ ቀደመ ኃያልነቱ መመለስ ያቃተው ዩናይትድ አሁንም ድረስ የደጋፊዎቹን ደስታ መመለስ ተስኖታል። በ2012/13 የውድድር ዓመት ለራሳቸው 13ኛውን እንዲሁም ለክለባቸው 20ኛውን የፕሪምየር ሊግ ዋንጫ ያነሱት ስኮትላንዳዊ አሰልጣኝ ክለቡንና ደጋፊውን የሚያስደነግጥ አንድ አሳዛኝ መልእክት አስተላለፉ። በክለቡ የመጨረሻ የውድድር ዓመታቸው እንደሆነ ተናገሩ። ክለቡ ማንቸስተር ዩናይትድና ደጋፊው ፈርጉሰንን ለመጨረሻ ጊዜ በዌስትብሮም ጨዋታ ተመለከታቸው ያቀን ክለቡንና ደጋፊውን የመጨረሻ የፕሪምየር ሊግ ዋንጫቸውን እንዲመለከቱ አድርጓቸዋል። ከዛን ጊዜ ጀምሮ ላለፉት አስራ ሁለት አመታት የፕሪሚየር ሊጉን ዋንጫ ለማሳካት ሲታተር የነበረው ዩናይትድ የማይጨበጥ የማይነካ እንደ ከዚህ ቀደሙ በተደጋጋሚ የማይነሳ ዋንጫ ሆኖበታል። ይህ ክለብ ዛሬም ድረስ የቁልቁሎት ጉዞውን ቀጥሏል። በሳምንቱ አጋማሽ ወደ ፈረንሳይ በማቅናት ከኦሎምፒክ ሊዮን ጋር የኤውሮፓ ሊግ ጨዋታውን ያከናወነው ዩናይትድ በካሜሩናዊው ግብ ጠባቂ አንድሬ ኦናና ስህተቶች ነጥብ ጥሎ ተመልሷል። ከፈረንሳይ መልስ በኋላ በሰላሳ ሁለተኛው ሳምንት የእንግሊዝ ፕሪምየር ሊግ ውድድር ወደ ሴንት ጀምስ ፓርክ በማቅናት ከኒውካስትል ዩናይትድ ጋር ጨዋታውን ያከናወነው ማንቸስተር ዩናይትድ አራት ለአንድ በሆነ ውጤት ተሸንፎ ተመልሷል። በአውሮፓ ሊጉ ጨዋታ ላይ ስህተት የሰራውን አንድሬ ኦናናን በኒውካስትሉ ጨዋታ ላይ በማሳረፍ ቱርካዊውን ግብ ጠባቂ አልታይ ባይንዲርን ያሰለፉት ሩበን አሞሪም ድል ሳይቀናቸው ተመልሷል። ኤሪክ ቴን ሃግን በመተካት በውድድር አመቱ አጋማሽ ልክ እንደ ቀደምቶቹ አሰልጣኞች ወደ ኦልድ ትራፎርድ የመጡት ፖርቹጋላዊ አሰልጣኝ በቀዩ ወንበር ከባድ ፈተና ገጥሟቸዋል። በሶስት አራት ሶስት የአጫዋት ፍልስፍና ኳስን ተቆጣጥሮ መጫወት፣ ተጋጣሚ ክለብን ከኳስ ውጪ ማስጨነቅ የሚወዱት ሩበን አሞሪም በስፖርቲንግ ሊዝበን ያሳኩትን ድል በዩናይትድ ቤት መድገም ከብዷቸዋል። ዩናይትድን በአሰልጣኝነት እየመሩ በፕሪምየር ሊጉ ባደረጓቸው 14 ጨዋታዎች 8 ጊዜ ሽንፈት ያስተናገዱት አሞሪም በአራት ጨዋታዎች ድል ሲቀናቸው፣ በሁለት ጨዋታዎች ላይ ከተጋጣሚያቸው ክለብ ጋር ነጥብ ተጋርተው ወጥተዋል። የትላንቱ የሴንት ጀምስ ፓርክ ሽንፈት ክለቡን ወደ 14ተኛ ደረጃ እንዲወድ አድርጎታል ይህ ውጤት ዋንጫ እንደቀላል ከክለቦች በመንጠቅ በመደርደሪያው ላይ ሲያስቀምጥ ለነበረው ክለብና በርካታ ድሎችን እንዲሁም የሽርፍራፊ ሰከንድ ድራማዎችን ሲመለከቱ ለነበሩ ደጋፊዎች የማይታሰብ ትልቅ ዱብዳ እንዲሆን አድርጎታል። በአዲሱ ባለሀብት ራት ክሊፍ አማካኝነት የቀድሞ አንጋፋውን ስታዲየሙን በመተው በእንግሊዝ ምድር ትልቁን ስታዲየም ለመገንባት በዝግጅት ላይ የሚገኘው ማንችስተር ዩናይትድ ልክ እንደ ራት የብሩን ውጤት የሚቀይር ለሰው በመፈለግ ላይ እየተንከራተተ ይገኛል። ከፈርጉሰን መልቀቅ በኋላ በርካታ አሰልጣኞችን ሲቀያየር የነበረው ዩናይትድ አሁንም ድረስ የፕሪምየር ሊጉን ዋንጫ እንደ ጎረቤቶቹ ክለቦች ማንሳት ተስኖታል። ከአሰልጣኝ ዴቪድ ሞይስ እስከ ሊዩዝ ቫናል፣ ከጆዜ ሞሪኖ እስከ ኤሪክ ቴናግ እንዲሁም የቀድሞ ተጫዋቾቹን ሪያን ጊክስ፣ ኦሌጎነስ ሶርሻየርን ና ማይክል ካሪክን በሚፋጀው ወንበር ላይ ያስመለከተን ዩናይትድ የቀድሞ ክብሩንና ዝናውን የሚመልስለት ሰው ግን ሊያገኝ አልቻለም። ክለቦችን አሰቃቂ ሽንፈት ሲያከናንብ የነበረው አሁን ላይ ውጤት የራቀው ማንቸስተር ዩናይትድ በዘንድሮ ውድድር ዓመት ለታማኝ ደጋፊዎቹ ያጣውን የፕሪሚየር ሊግ ዋንጫ በአውሮፓ ሊግ ይክሳቸው ይሆን? የውድድር ዓመቱ ሲጠናቀቅ አብረን የምናየው ይሆናል።